እንደ ወይኔ እንዴት አይነት ወንድሜ መሰላችሁ። የምወደው ወንድሜ ነው የሞተብኝ። እንዴት አለ አደራ ስትገንዙ አደራ በደንብ አድርጋችሁ ቆንጆ አድርጋችሁ ነው መገነዝ ያለባችሁ። ደግሞ ጥሩ ከሆነ እማማ ቀብረ አስፈጻሚ የሚል ድርጅት ከፍታለሁ። እናንተም የስራ በር ታገኛላችሁ። እቀጥራችኋለሁ። ያልሞተነ እንደምንገንዘ አንተም ቢሞትስ አስከሬን እኮ ክብር ነው። አሃ አሁን ገባኝ። ለነገ ደንበኛ እንዲሆኑ ነው አይደል? አዎ። ለወደፊት ድርጅት እንኳን ብከፍትም የሚጠቅም ነገር ነው። ደንበኛ ይስባል ማለት ነው። ጥራት ያለው ስራ ነው መሰራት ያለባችሁ። ግን መገነዝ ትችላላችሁ እሺ? ግን አስክሬኑን እንዲህ ፊት ለፊት እያየ ነን ምንገንዘው? አይደለም አይደለም፣ አንተ አታየው። እናት አለም እሱ ነው ቀጥ ብሎ እንዲህ ብሎ ማየ ረ እንደው ምን ጅላንፎ ነው ይሄ። ማነው ያመጣብኝ? ይሄ አሁን እኔ ነግር ያለው እንዲ ስራ አማራችሁን ሳይ እንደው ብዙም አላማራችሁኝ። ግን ትችላላችሁ። አዎ በደንብ ነው የምንችለው። አለ ምንድነው አስክሬን እያየው ነው የሚል ይሄ

አይ እኔ ነገርኳችሁ፣ ምንድነው የምታወሩት? እኔ ሁላችሁ የሞተው ሰው የተከበረ ነው ብያለሁ። ይሄ ሌላ ጭቅጭቅ ምናምን የለመዳችሁት ካለ ዛ ቦታችሁ እ ስለኔ እንኳን አያስቡም። ማማ ባይሆን ለሱ እንገሩት። ኮሌታው እኮ ያለቀው የሴት ዳሌ በማየት ነው እንዴ። ማን ነው ደግሞ ዳሌ የማይ? አንተ አይደለ እንዴ? የሀገራችን ባንዲራ የሴት ዳሌ ቢሆን ኖሮ ሁሉም ለሀገሩ ይዘምታል። ያልኩስ ኧረ ምን አይነት ጉድ ውስጥ ነው የገባው? እናንተ አመላችሁ ተነሳባችሁ እንዴ? አመላችሁን እዛ ያዙ እባካችሁ እንዴ! ለዛሬ ለዛሬ አመላችሁን ሰብስባችሁ። አሉ አያስቡ ማማ የኔ እዚህ አመት እቅዴ ዳሌ የሚባል ነገር ላለማየት ነው። ማ አንተ አይገርምም። አይን ቢጠፋ እንኳን ዳሌ ከማየት ወደ ኋላ አትልም። ስሙ ቀልዱን ተውና ስራችሁን ስሩ ብያለሁ። ሰውየው ሁለት ሚስት አለው። ሂዱና ሁለቱንም ሚስት በየተራ እያመጣችሁ ስለ ሰውየው አሟሟት ስላለው ነገር አንዳንድ ጥያቄ ጠይቋቸው ቀብሩ እንዲያምር ነው በደንብ ምን ሁለት ምስት እኛ አንድ አጥተናል ሰው ሁለት ምስት ያገባል በል በል በል ራስን ችላው እኔ ሚስት የሚባል ነገር አላጣው በዚህ ፊት መቼ ምስት አታገባ መርዶ ነጋሪ እኮ ነው የምትመስለው በሉ እናቴ እዚህ አትጨቃጨቁ ብያለሁ እኔ የድሩን ሊቀመንበር ልጥረውና ልምጣ ሳጥኑ ተገዝቷል አይደል አው ተገዝቷል። ስንት? ሀያ ሺ ብር አምጪ አሉኝ። ችግር የለም ሌላውም ነገር ሌላ ሌላውን አውርቼ ልምጣ። ደግሞ ተደባደቡ መሰላለሁ። በሽተኞች ያዘዝኳችሁ እንትታችሁ፣ እነዚህ ሴቶች ጋር ምን ታረጋላችሁ? ሀዘንተኛ ጋር ምንድን ነው የምሰሩት? እያስተዛዘነን ነበር። ማን አዘዛችሁ? ምን አገባችሁ እናንተ ማን አስተዛዛኝ አረጋችሁ? ስናያቸው አሳዘኑንእና አስተዛዘን ናቸው። እኔ እኮ ስራ ብዬ እዣችሁ የመጣሁት መገነዝ ነው እንጂ ማስተዛዘን ነው እንዴ? እኔ እኮ አንዷ አሳዝናኝ ነው። አስተዛዘኗ እንዴት ይማርካል መሰለሽ? እኔ ጥቁሯ ስታኝ ትያኝ ብዬ ሀዘኗ ከቀለለላት ብዬ ተጠግቼ ነው። አቤት አንተን ብሎ አስተዛዛኝ። እንደውም ይህን ፊት ስታያዘኗ ይብስባታል። ስታሳዝን ደሞ ደስ ትላለች። ስሙ፣ ሰዓት የለም። አንተ አንደኛው ሚስት አንተ ሁለተኛው ሚስት ትጠይቃላችሁ። አገናነዙን ነው እጭ፣ አሟሟት ነው ብያለሁ። ወደዛ ተበተኑ፣ ወደዛ ለማረጋጋት የሚረዱን ያህል ኢንተርኔታዊ የሆኑ ጥያቄዎችን ልጠይቅሽ ነበር። ምን ነበር? ጠይቅ። ባለቤትሽ ለምን ሞተ? ማለቴ እንዴት ሞተ? ባለቤቴ ነው የገደለችው፣ ሁለተኛ ሚስቱ ናት። ኦ አንቺ እንኳን አትገዩም፣ ታስታውቂያለሽ። ታዲያ እንዴት ነሽ? ስልክሽን ግጭኝና ኦንላይን እንገናኛ። ለምንድን ነው የምንገናኘው ኦንላይን? ላጽናናሽ ነው። እኔ እኮ ሳጽናናም ሳዝናናም በጣም ጎበዝ ነኝ። ኡፍ እንደውም አጽናኝ ስፈልግ ነበር። እንዲ ሰውዬው ሳይቀበር መቼስ ቆሞ ይቀር፣ መቀበሩ የት ይቀራል ብለን። ሰውዬው ግን ማለቴ ባለቤት የሁሉ ጊዜ ስራው ሚስት ማግባት ነበር እንዴ? ለማንኛውም እሺ ምን ተመኛህልኝ? እኔማ ምን የሚመኝልሽ ውርስ ነው። ውርስማ ምንም ጥርጥር የለውም ለኔ ነው። ይኸውልሽ፣ እኔ ቀንም ሌሊትም ከጎንሽ ነኝ። ባሌ ነፍሱን ይማረውና እኔ ላይ ሌላ ሴት ደርቦ ቢይዝም ለኔ ያለው ፍቅር ጥልቅ ነበረ። ነፍሱን ይማረውት ያለሽ እንዴ? ይኸውልሽ፣ እኔ ውርሱንም አንቺንም በጣም ነው ማፈቅራችሁ። የውል ነግሬሃለሁኝ፣ ግጥም ስታስገጥሙ ሚስትም በተመለከተ የእኔን ስም በደንብ እንድታስገባ። ኧረ ያስገጥምልሻለሁ እንዲሁም እኔ ነኝ የምገጥምልሽ። እሺ መግጠም ትችላለህ እንዴ? አይገርምሽም አንቺን ሳይ ገጠም ገጠም አለኝ። እንዴት ያለ ጎበዝ ገጣሚ መሰልኩሽ? በል በል በል ሰው ያየኛል ደግሞ። ለቀስተኛ ነኝ ባሌን በደንብ ልቅበርበት። ሌላ ግዴ ነው አራኝ አረ እባካችሁ እንደው መኪናውን ያስከረኝ መኪናውን ላኩልኝ። እንዴ! ይሄን ያህል ብር ለምን እንደሆነ ነው የምከፍለው። እኔ እኮ ለነብስ ይሆናል ብዬ ነው እንጂ ብር ኑሮኛ አይደለም። መቼም ትንሽ ዝምድና አለ ብዬ ነው እ በቃ አሁን ቶሎ ላኩልኝ። ምንድነው ምንድነው? ማን አንተ? ምንድነው የምታወሩት ነው? ምንም ማሚዬ። አንደኛው አምስት ነች፣ አቃጥላ ይደፋቸዋል። አንተ ዝም በል። ሁለተኛዋ ነች፣ አሳረራ አቃጥላ ይደፋቸው። እሺ እራስህ ዝም በል ሁለተኛው አንዱም ተናጥፋለት ረግጧት ነው የሚገባው አሉ። ውሸት እማማ ውሸት ነው እሺ ከማንገብገባው የተነሳ እኮ እቤት ሳይመጣ ሲቀር ኦንላይን እየደወለች ታንገበግበው ነበር እቤት ሳይገባ እንኳን እኮ ሰላም የለውም እሺ ዝም በል እባክህ አንተ ራሱ እባክህ አንተ ዝም በል ወደ እዛ አድ እባክህ ወደ እዛ በቃ ዝም በሉ አበዛችሁት እንዴ እናንተ ለመገነዝ ነው ወይስ ለመነዝነዝ ነው የመጣችሁት አረ ለመገነዝ ነው ይሄውላችሁ አስለቀሻ ለሁለቱም ሴቶች እኩል ግጥም ትገጥምላቸዋለች፣ ደግሞ እኩል ታስለቅሳቸዋለች። ግጥሙን ለሁለት ከሆነ ዜማውን ለአንደኛው አሰጡልኛሽ። ምን ይላል ይሄ ደግሞ ምን ይመስላል? ሄሎ፣ እርሶ ሴትዮ ለሶስት ሰው መግጠም ያስጨምራል። አንቺ ታይ ሰፈር ያለው ይሄ እኮ ማን ነው ተሻለ የሚባለው አወቅሽው? ታች ያለው ያ የእኔ እንኳን ዘመር ነው ያልኩሽ፣ በባለፈው የሆነ እቃ መጦ ጠየቀኝ ያልኩሽ። ሞተ እኮ እባክሽ ይሁና እሺ ምን ሆኖ ሞተ ኧረ ተይኝ እናቴ ምንም ሳይኖረው እናት አለም ባለ ሁለት ሚስት ሆኗል ለካ ተቃጥሎ በሁለቱ ተለብልቦ ሞተልሽ ይኸውልሽ ምንም ሳያመው በቃ ያስጨምራል አንቺ ተቃጥሎ ስለሞተ ነው እንዴ ብር ይጨመር ምት ለማስለቀስ ሁለት ሚስት ካለው ሀብታም ነው ሀብትና ምንጮቹ ግጥም ላይ ስለሚጠቀሱ ያስጨምራል ምንጩ አሁን ምን አስገጠመሽ በምንጭ ግጠም የተባልሽ እንዴ አንቺ ስሚ እንጂ ፀረ ሙስና ነው እንደ ላክሽ? አዎ ሀብት ሳታጣሩ አትግጥሙ ተብለናል። ቁሚ እንጂ ለአውራሻ እንደ የምፈልገው አታፍሪም እንደ እኔ እያለሁ ወርስ ብለሽ ስመጭ ቢገባሽ ፍቅር ያለው ለእኔ ነው። ስሚ መጀመሪያ የገባው እኔ ነው። ከኔ ጋ በትንሽ ነገር ተጨቃጭቆ ነው አንቺን ለመደበር የቀረበሽ። አልሰማሽም እንዴ ሁለት ያፈቀረ ሰው ሁለተኛውን ነው መምረጥ ያለበት ሲባል ማን ነው ያለው? ምክንያቱም ከመጀመሪያ እውነተኛ ፍቅር ቢይዘው ኖሮ ከሁለተኛ ይዘውም ነበራ እሱን አረ ባካችሁ እናንተ ልጆች ፈርታችሁ እንደው አታስፈሩኝ። አረ ባካችሁ እንዴ! እርሶም ይፈራሉ እንዴ? እንዴት? አንተ እኔ ሰው አይደለሁም እንዴ? አይ ከአስክሬን ጋር ከመኖር አልፎ ተዛምዷሉ ብዬ ነው። እማማ እየሰሙት ነው? አንተ አለ አይደል እንዴ ይሁንክ፣ አስክሬን ፊት እኮ ነው የምትመስለው ማ? እኔ እኔ ገብሴ ሻባላው ከአንተ ጋር አድረ ስነጋ ልሙት የተባለ የተዘፈነልኝ ልጅ እኮ

ሞቶ አለል ተባልክም እንዴ? አለሁ አልሞትኩም። ፈተና ነው። የምን ፈተና? የእምነት ፈተና። አልገባኝም። አንተ ደግሞ ዝም በል። ስጀመር መች ገብቶ ያውቃል? አንተ፣ እስኪ ዝም በሉ እናንተ። ስለምን ምን እምነት ነው የምታወራው? እናት ዓለም አልገባኝም? ከሁለቱ ሴቶች እኔ ማን ይወደኛል ብዬ ይህን ፈተና መጣሁ። የሚገርመው ነገር ሁለታቸውም ፈተና ይወድቃቸዋል። ከእኔ ይልቅ ገንዘቤን መርጣቸዋል። አ ደና ነኝ እንደና። ምን አባከ ሰራኮ ጠፍቷል እኮ በጣም አስቸጋሪ ሆነ። አረ ምንም ባከ አየሩ በጣም ሞቷል። ተመቷል ብታይ። ምን ይቀየራል ብለ ነው። አሁን እኮ ለቀይረን በትልቁ አስቸጋሪ ነው። እንደዚህ በቀላሉ መታረገው ነገር አይደለም። አሁን እንደዛ ነው እንደዛ ነው አይ ደህና ናቸው። ምን ይሆናሉ? ምን እኔ ልሰቃይ እንጂ በመሀል ቤት አንዷ ትመጣና ውዴ ትለኛለች፣ አንዷ እንዴ ትለኛለች። እኔ ግራ ገብቶኛል ብታይ። አይ የእነሱ ነገር አልሆነም ባከ፣ በጣም ነው ግራ የገባኝ። አዎ እኔ ራሱ የትኛዋ ላይ እንድማርፍ ግራ ገብቶኛል ብታይ? አዎ በጣም አስቸጋሪ ነገር፣ አስቸጋሪ ውስጥ ነው የገባውት? ወደ ማንኛው አንደም አላቅም አላቀም ምን የምን ፈተና አረባክ። እኔ ራሴ እንገድዬ እንደዛ ይሻላል ብለህ ነው ከሆነማ ጥሩ እውነትን ነው እንደዛ ሳይሻል አይቀርም። እሺ ከዛስ? አሃ አሃ አገኘኝ። እንዲያውም ጥሩ ሀሳብ ነው ያመጣው። እስከዛሬ አንተ ጋር ነበር መደወል የነበረብኝ። በቃ አረገዋለሁ። እንዲያውም አው እድሩ ምናምን እንዲሰበሰብ አንተ ታስተባብርልኛለህ ሁሉንም ያለውን ነገር በጎን ሆነ ታጣራልኛል። ጥሩ ሀሳብ ነው ያመጣው። ይሄን ጉዳይማ በስልክ አይደለም ማውራት ያለብን፣ በአካል ተገናኝተን ማውራት አለብን። በቃ አሁኑ ነው እመጣለሁ። በአካል ተገናኝተን በደንብ እናወራበትና ሞትኩ ብዬ ጉዳቸው ነው ያለው። እሺ፣ እሺ መጣው አይቻለሁ። ይህን ፍል ሻሩክ የሰራበት አይደለ? እሺ ሻሩክ ቀጥል። አንተ ቅልራስ ምላስህን ቆርጭ፣ አንገት ላይ ነው ማንጠለጥልል። ነግሬ ነበርኩ፣ አንድ ቀን ይሄ ምላስ እንደሚያስገድል። እኔ እየሰማው ነው፣ እስቲ ቀጥል። እናቴ፣ ወይ ጉድ! ደግሞ እንዲህ አይነት ነገር ተጀመረ። በሚያሳዝን ሁኔታ ፈተናውን ወድቃቸዋል። ፍቅር በገንዘብ አይገዛ፣ ቢገዛ እንኳን ገንዘቡ ሲያልቅ ፍቅሩም አብሮ ያልቃል። እንዴት ሰነፈር እንዴ? ጠፋህ እኮ እናቴ። አንተ እኮ አንተ ዘመድ ነን እኮ፣ ነው የእናንተ እኮ የቅርብ ዘመድ እኮ ነው። የአባትህ እኮ ዘመዴ ነው። ሰላም ነህ? ደህና ነኝ። ወደ እርስዎ ስመጣ እኮ ነው የተገናኘን። ወደ ቤት ና ታዲያ፣ ወደ ቤት። አይ ችግር የለውም ትንሽ ገንዘብ ፈልጌ ትንሽ አሞኝ ነበር፣ እና ሰሞኑን ገንዘብ አስፈልጎ ነበር። ቤቱም እንደው ባዶ ሆነ። ምን ሆንክ እናት፣ አለ። ምነው ምን አመመህ? አዎ ትንሽ ቸግሮኛል፣ ገንዘብና ትንሽ ገንዘብ እንድሰጡኝ እንደው ቶሎ መልሰው ገንዘብ። ኧረ የለኝም። ቢኖረኝ እናቴ፣ ለአንተ ለዘመዴ ለወንድሜ ልጅ ካልሰጠው ለማን እሰጣለሁ? አረ እባክዎት እንደው እኔ ቶሎ ነው መመልሰው፣ አላቆይበትም። የለኝም አባቴ የለኝም። በሽታውን እግዚአብሔር ይማር። ቢኖረኝ ግን እሰጥ ነበር። ገና ለገና አሜሪካን ሀገር ልጅ አላት ተብሎ ይኸው ስንት ሰው መሰለህ ብድር የሚጠይቀኝ። እኔ እኮ የለኝም እናት አለ ያው እንደው ካለሁት እንደው ትንሽ እንደው ቶሎ መመልሰው ነው እኔ አላቆይም። አረ፣ የለኝም የለኝም። አረ በኖረ ይሰጥ ነበር። አይዞ በል እናቴ አይዞ። እኔ እኮ ዝም ብለ መጠ መስሎኝ ነው። አይዞ አይዞ። ምራት ይስጥ፣ ምራት ያምጣልህ። ያኔ እራበኝ፣ ቸገረኝ ስል እግዚአብሔር ይማርህ ያሉኝን እረሱት። አሁን ሞተ ሲባል ማሽቃበጥ፣ መደገስ ምን አመጣው? ለነገሩ የእርሶ ብቻ ጥፋት አይደለም። የዘመኑ ሰው ሰው በቁሙ ከመርዳት ይልቅ ሲሞት ድል አድርጎ ደግሶ መቅበር ይቀለዋል። አሁን ሁላችሁንም አይናችሁን ማየት አልፈልግም። ሂዱ፣ ሊበቃተ